በስምህ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት አራት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አብርሃ ወአጽብሃ ነገሥተ ኢትዮጵያ ወባኮስ ቢጹ ለሰርጊስ ወገብረ ክርስቶስ ወሃናንያ አሃዱ እምሰብአ ወክሌቱ አርድት ዘነግ ምስባክ መዝሙር መቶ አርባ ሶስት ከቁጥር 9 እስከ 10። እግዚኦ ስብሃተ ሐዲሰ እሴብሃከ ወበመዝሙር ዘአሰርቱ አውታሪሁ እዜምር ለከ ዘይሁቦሙ ለነገስት መድኃኒተ። የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 47 እስከ 53 ያለው ኃይለ ቃል እንዲህ ይላል። ዳግመኛም መንግስተ ሰማያት በባህር ውስጥ የተጣለችውን የዓሳ ወገንን ሁሉ የሰበሰበችውን መረብ ትመስላለች። በሞላችም ጊዜ ወደ ዳር አወጧት ተቀምጠውም። መልካም መልካሙን መርጠው ወደ ሳጥናቸው ጨመሩ፣ መጥፎውን ግን ወደ ውጭ ጣሉት። በዓለም ፍጻሜም እንዲሁ ይሆናል። መላእክት ይመጣሉ፣ ኃጥአንንም ከጻድቃን መካከል ይለያሉ። ልቅሶና ጥርስ ማፋጨት ወዳለበት ወደ እሳት ጉድጓድም ይጥሏቸዋል። ጌታችን ኢየሱስም እንግዲህ ይህን ሁሉ አስተዋላችሁን? አላቸው። እነርሱም አዎ፣ ጌታ ሆይ አሉት። እርሱም ስለዚህ ለመንግሥተ ሰማያት የሚያገለግል ጸሐፊ ሁሉ ከሳጥኑ አሮጌውንና ሐዲሱን የሚያወጣ ባለጸጋ ሰውን ይመስላል አላቸው። ስለ ቃሉ የቃሉ ባለቤት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 ሁሉን አክብሩ። ባለንጀራችሁንም ውደዱ። እግዚአብሔርን ፍሩት። ንጉሥንም አክብሩት። እናንተ ሎሌዎችም እየፈራችሁ ለጌቶቻችሁ ተገዙ፤ ለክፎችም እንጂ ለደጎችና ለሚራሩት ብቻ አይደለም። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ጸጋን ያገኛልና በድላችሁ የመጣችሁን ብትታገሱ ምስጋናችሁ ምንድን ነው? ነገር ግን መልካም እየሰራችሁ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህቺ ናት። ለዚህ ተጠርታችኋልና። ክርስቶስም እኮ ፍለጋውን ትከተሉ ዘንድ ምሳሌውን ሊተውላችሁ ስለ እናንተ መከራን ተቀብሏል። እርሱ ኃጢአት አልሰራም፣ በአንደበቱም ሐሰት አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲያጸኑበትም አልተቀየመም። ነገር ግን እውነተኛ ፍርድን ለሚፈርደው አሳልፎ ሰጠ። ከኃጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኃጢአታችን በሥጋው በእንጨት ላይ ተሰቀለ። በገረፋቱም ቁስል ቁስላችሁን ተፈወሳችሁ። እንደ በጎች ተቅበዘበዙ ነበርና፣ አሁንም ወደ ነፍሳችሁ እረኛና ጠባቂ ተመለሱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ዘጠኝ ከቁጥር አስር እስከ ሀያ ያለው ኃይለ ቃል እንዲህ ይላል፦ በደማስቆም ስሙን ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራዕይ ተገልጦ ሐናንያ ብሎ ጠራው። እርሱም አቤቱ እነሆኝ አለ። ጌታም ተነሥና ቅን በምትባለው መንገድ ሂድ፣ በይሁዳ ቤትም ከጠርሴስ ሀገር የመጣ ሳውል የሚባል ሰው ፈልግ እርሱ አሁን ይጸልያልና አለው። ሳውልም በራእይ ሐናንያ የሚባል ሰው ወደ እርሱ ገብቶ ያይ ዘንድ እጁን ሲጭንበት አየ። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚህ ሰው በኢየሩሳሌም በቅዱሳኖችህ ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም እንዲህ አለው፣ ተነስና ሂድ በአሕዛብና በነገሥታት በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራን ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናነያ ሄደ፣ ወደ ቤትም ገባ። እጁንም ጫነበትና፣ ወንድሜ ሳውል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይና መንፈስ ቅዱስ ይመላብህ ዘንድ ወደ አንተ ልኮኛል አለው። ያ ጊዜም ፈጥኖ እንደ ቅርፊት ያለ ነገር ከአይኖቹ ላይ ተገፎ ወደቀ። አይኖቹም ተገለጡ፣ ወዲያውም አየ። ተነስቶም ተጠመቀ። እህልም በላ በረታም። ጥቂት ቀንም ከደቀ መዛሙርት ጋር በደማስቆ ሰነበተ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 67 ከቁጥር 31 እስከ 32 ኢትዮጵያ ታበጽህ እደዊሃ ሀበ እግዚአብሔር ነገሥተ ምድር ሰብህዎ ለእግዚአብሔር ወዘመሩ ለአምላክነ። የቅዱስ ሉቃስ ወንጌል ምዕራፍ ዐሥር ከቁጥር ዐሥራ ሰባት እስከ ሀያ አምስት ያለው ኃይለ ቃል እንዲህ ይላል። እነዚያ ሰባው ደስ ብሏቸው ተመለሱና አቤቱ አጋንንት ስንኳ በስምህ ተገዙልን አሉት። እርሱም እንዲህ አላቸው ሰይጣንን ከሰማይ እንደ መብረቅ ሲወድቅ አየሁት። እነሆ ጊንጦችንና እባቦችን የጠላትንም ኀይል ሁሉ ትረግጡ ዘንድ ስልጣንን ሰጠኸዋችሁ የሚጎዳችሁም ነገር የለም። ነገር ግን አጋንንት ስለ ተገዙላችሁ በዚህ ደስ አይበላችሁ፤ ግን ስማችሁ በሰማያት ስለ ተጻፈ ደስ ይበላችሁ። በዚያች ሰዓትም ጌታችን ኢየሱስ በመንፈስ ቅዱስ ደስ አለው። እንዲህም አለ የሰማይና የምድር ጌታ አባት ሆይ ይህን ከአዋቂዎችና ከአስተዋዮች ሰውረህ ሰውረ ለህፃናት ስለገለጥኸው አመሰግነሃለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲሁ ሆኗልና። ሁሉ ከአባቴ ዘንድ ተሰጠኝ። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብም ማን እንደሆነ ከወልድ በቀር የሚያውቅ የለም። ወልድ ግን ለወደደው ይገልጥለታል። ተመልሶም ደቀ መዛሙርቱን ለብቻቸው አድርጎ እንዲህ አላቸው። እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው። ብዙ ነቢያትና ነገስታት እናንተ የምታዩትን ሊያዩ ተመኙ አላዩምም፤ እናንተ የምትሰሙትንም ሊሰሙ ተመኙ አልሰሙም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።